ነገር ካሴት ሰላም ብሎ የተከበራችሁ ግን እንግሊዝኛ ሳይቶች ሳይመስል ካሴት ነው ቪዲዮ ነው ማለት ነው። አዳርሱ ላወል ማብራሪያ ነበር እና ቢያለኝ መቅራት አልቻልኩም። በመቅረት ላይ ግሩፕ ላይ ነኝ ያለሁት፣ እነሱ እየቀሩ ነው እንትን እያልኩ ነው ማለት ነው። ለእናንተ ድምጽ እየቀዳ አሁነኛ ያለሁት እዚሁ ቁጭ ብዬ ማለት ነው። እና በነገራችን ላይ ማሻ አላህ ተባረካላህ ህዝቡ ማለት ነው መማር በጣም ይፈልጋል። በጣም መማር ይፈልጋል ህዝቡ። በተለይ አረብ ሀገር ያለን ሴቶች በጣም መማር እንደምንፈልግ ነው የተረዳሁት። ምክንያቱም ይሄ ግሩፕ ከተከፈተ ቪዲዮ እንዲሁም ለቀቅላችኋለሁ አደርሱ ላወሉም ሁለት ቀኑ ነው ምናምኑ ነው። እና ሁለት መቶ ሀምሳ አራት ሰብስክራይ አለሁ ይንበራለው ማለት ነው ና ወላሂ ጉጉታቸው ቢስሚላ በጣም ነው የሚያስደስተው። እና ምንድን ነው ይህን ግሩፕ ያው እኛ ከእነሱ ተሽለን ወይም ደግሞ ከሌሎቹ ተሽለን አይደለም፣ ይህን ግሩፕ የከፈትነው ክሬት ያደረግነው እኔና ጓደኛ አይነን። እዚህ ጋ ቁጥር አንድ ላይ የምታስተምረው ናት። እኔ እዚህ ጋ ቁጥር ሁለት ላይ ነኝ ማለት ነው። እና ግን በቃ አሊፍን የማያውቁ ልጆች አሉና መቅራት የሚፈልጉ ግን የሚከብዳቸው አሊፍን የማያውቁ ልጆች አሉ። አሁን ላይ ደግሞ እንደምታዩት የትኛውም ቦታ ወንዶች ያለ ክፍያ የሚያስቀራ አንድ ውስታዝ አታገኙም። እንደውም ለጥናት እንኳን ለጥናት እንኳን ሲሄድ በክፍያ ነው። በቋሚነት ነው የምናስቀራው፣ ለጥናት ጊዜ የለንም እያሉ ይመልሱኛል። ኢሞላይ ስዞ ማለት ነው። እና ወላሂ እኔ ላምን እንደምል አላውቅም። እና ብዙዎቹ ብዙዎቹ እነዚህ ደግሞ አህባሾቹ ጋር በነጻ ወይም ደግሞ አምስት መቶ ብር እየከፈሉ የሚማሩ አሉ። እና ብዙዎቹ ወደዛ እየሄዱ ነው ያሉት። እንደገና ደግሞ ብዙዎቹ እየቀሩ አይደሉም። አሁን ላይ ስራ የለም በሳዑዲ የሚሆን በየትኛው በየትኛውም አረብ ሀገር አይደለም ስራ ሁለት ሺህ ብር ወይም ደግሞ ሁለት ሺህ አምስት መቶ የቅርአት ተከፍሉ ሁሉ ነገር በብር ሆኗል አሁን ማለት ነው። እርግጥ እነሱም ስራይ ብለው ከያዙት ህይወታቸውን የሚያስተዳድሩበት ነገር ነው። እኛም ደግሞ ለአላህ ቃል ብለን ብንከፍል ችግር የለውም። ግን በመተሳሰብ ቢሆን ምን እኛ ውጤታማ ቢሆን ሁላችንም ማለት ነው እና በጣም ተወዷል የቁርአን ብር እና እኛ ለምን የምናውቃትን አናሳውቅም ብለን በርካታ ማለት ነው። በጣም ደስ ይላል። ይህ ህዝቡ ያለው ጉጉት፣ ለመቅረፍ ያለው ጉጉት ምናምን ነገር በጣም ደስ ይላል። ወላህ ቁጭ ብለው ነው የሚሆኑ ለማ- ያዳምጣሉ። እንደት እንደሚቀራ ያዳምጣሉ። ለመያዝ በጣም ደግሞ ጉብዝ ናቸው። ማሻላህ ያኔ የተሰጣቸውን ልክ ይሄ ዛሬ የተሰጣቸውን ነገ ሀፍ ይዘው ይመጣሉ። እና በጣም ነው ደስ የሚሉት። አላህ ይጨምርላችሁ። እና ቁርአን አልያዘኝ አላ- ወይም ደግሞ ቁርአን ከበደኝ ለምትሉ አንደኛ ደረጃ ማድረግ ያለባቸው ነገር ሙዚቃ እታዳምጡ ከሆነ ሙዚቃ ተው ይ ሙዚቃ እያዳመጣችሁ ቁርአን ልቅራ ብትሉት ትንሽ የማይሆን ነገር ነው። ተማ ያኔ አሁን አሁን እዚህ ጋ ቁርአን ቀርታችሁ ወይ ቲክቶክ ላይ ሄዳችሁ ሙዚቃ የምታዳምጡ ከሆነ ወይ ዩቱብ ላይ ሄዳችሁ ሙዚቃ የምታዳምጡ ከሆነ ቁርአኑ እንዴት ሊያዛችሁ ይችላል? ልብ እኮ አንድ ልብ ነው አይደል ያለን? ወይ ጥሩ እንይዝላችኋል ወይ መጥፎ እንይዝላችኋል። ስለዚህ ሲጀመር ኸይር ነገር ለመስራት ካሰባችሁ ሰይጣን ከሰይጣን ስራ ሁሉ እራቁ የሙዚቃ ምኑ ምኑ ምኑ ነገር እራቁ ሲቀጥል ደግሞ ሁለተኛ ነገር የምነግራችሁ ኢንሻአላህ እችላለሁ ወይም ደግሞ በቃ ንያ ይኑራችሁ እጨርሳለሁ ቁርአን እቀራለሁ ምንም ቢከብሬ እኔ ድሮ በነገራችሁ ላይ እንደዚሁ ነበርኩኝ ነበርኩ የሆነ ቦታ ትደርስ አቋርጠዋለሁኝ የሆነ ቦታ ትደርስ ለመጨረስ ቀርቼ አላቅም ቁርአን ማለት ነው እና ግን እንትን በሉ። ደግሞ ጓደኛ መረጡ። ጓደኛ በጣም ጥሩ ነው። ጓደኛ ሕይወታችሁን ይቀርጽላችኋል። ያኔ እንዴት ነው በቃ ጎበዝ ጓደኛ ሳላችሁ እናንተ ጎበዝ የማትሆኑበት ነገር ምንም የለም። እና ይህን ይህንን አድርጉ። ወላሂ ቁርአን በጣም ግር ነው። እስከ ቢያንስ እስከ አራት አምስት ጁዝ ድረስ እንትን ብትሉ ነው ቃላቶች አዳድስ እየሆኑባችሁ እንደገና ደግሞ መቅራት ስትፈልጉ ቃይዳን ቅሩ። ቃይዳ የቁርአን እንግዲህ ቁርአን የተመሰረተው ከአደርሱል አወል ከሁሉም ሁሩፎች ከነዚህ ከዚህ ከምትመለከቱት ከዚህ ተዋቅሮ ነው ቁርአን ውስጥ የተመሰረተው እንጂ ሌላ ነገር የለም። ስለዚህ ቃይዳውን በደንብ አድርጋችሁ ከቀራችሁና ሁሩፎቹ መኻሪጃቸውን ሲፋቸውን። እያንዳንዱ ፊደል ካወቃችሁ ቁርአን ላይ ገብታችሁ የማትቀሩበት ምንም አይነት ምክንያት የለም። ስለዚህ ቅሩ ማለት ነው፣ ቃይዳ ቅሩ ቁርአን። እኔ ቁርአንን መቅራት የምፈልገው ቃይዳ እኮ ምንም አያደርግልኝም አትበሉ። ሲጀመር ቃይዳ ነው የቁርአን፣ ቁርአን ከቃይዳ ነው የተመሰረተው፣ ከእያንዳንዱ ፊደል ተዋቅሮ ነው እዛ ላይ የተመሰረተው። ስለዚህ ቁርአን ላይ ስትገቡ እንዳይከብዳችሁ ቃይዳችሁን ተማሩ ማለት ነው መጀመሪያ ከዛ በኋላ ቁርአን ስትማሩ ይቀላችኋል ማለት ነው። እና ሌላው ምንድን ነው? ይችላል ሌላው ተስፋ ትቁረጡ፣ በቃ ተስፋ ትቁረጡ። ወላሂ ለአዚም እንዲያው በዚህ ምድር ላይ አስለን በዚህ ምድር ላይ የማይቻል ነገር የለም። እንችላለን፣ ሁሉንም ነገር ማድረግ እንችላለን ብላችሁ አይምሯችሁን አሳምኑ፣ በመጀመሪያ ደረጃ ማለት ነው። እና ተስፋ መቁረጥ የለባችሁም። ታገሉ፣ በቃ ታገሉ እንዴ ቁርአን እኮ ስንቀረ ማለት ነው አጅር እኮ አለን። በተሳሳት ነው ቁጥር ሀራም እኮ አይደለም፣ አደንዛዥ ወይንም ደግሞ የሆነ እኮ ወንጀል እኮ አይደለም። በተሳሳት ነው ቁጥር እራሱ አጅራችን እየተጻፈልን ነው። ስለዚህ ተሳሳቱ፣ ወላሂ ተሳሳቱ፣ ተማሩ፣ ታገሉ። ከዛ የሆነ ሰዓት ላይ ውጤታማ ትሆናላችሁ። የሆነ ሰዓት ላይ የሆነ ቦታ ላይ ደርሳችሁ በቃ ደስ እያላችሁ ይመጣል። ገባችኋል? እኔ ያለፋታችሁ ግን ለምን ግን እንዴ እስካሁን ለዚህ ነው እንዴ እንደዚህ የለፋሁት፣ ለዚህ ነው እንዴ እንደዚህ እንትን የልኩት፣ ትላላችሁ። እና ተስፋ አትቆረጡም አይደል? ያኔ ላዝም መማር አለብን። ሲጀመር ሲጀመር መማር አለብን። በተለይ በተለይ በተለይ ሴቶች ነገ ጧት ልጆች ስንወልድ፣ የወለዳችሁም ልጆቻችሁን እንድታስተምሩ። ለልጅ እናት የመጀመሪያ ትምህርት ቤት እናት አደለም? ስለዚህ ልጆቻችሁ ልክዎ እንድታስተምሩ ወይም ደግሞ የሆነ ጥያቄ ስትጠየቁ ጠይቆ ለልጆቻችሁ እንድትመልሱ ግዴታ መማር አለባቸው። አይደለም ግዴታ መማር አለብን። ግዴታ ማወቅ አለብን። ለዛ ጊዜያችሁን አታባክኑ። ወላሂ ይቆጫል። ጊዜ ተመልሶ አይመጣም። ምነው በዛ ሰዓት እንደዚህ አድርጌው ቢሆን፣ ምነው በዛ ሰዓት እንደዚህ አድርጌው ቢሆን የምንልበት ጊዜ ይመጣል እና በደንብ ቁርአናችሁ ላይ ትኩረት አድርጉ። እዛም እዛም እዛም ይሄ ቲክቶክ ላይ ሂዳችሁ ይሄ ፌመሱ ጋ ላይክ ስታረጉ እንደዚህ ኮመንት ከዛ ከዚህ ነገር ከዛ ከዚህ ስትሉ ከምትሉ የምሬን ወላሂ ቁርአናችሁ ላይ ትኩረት አድርጉ። በቃ የራሳችሁ እናንተን የሚመጥናችሁ ቦታ ላይ ሁኑ። እናንተን ለእናንተ የሚጠቅማችሁ ቦታ ላይ ሁኑ። ይ የእናንተ ያኔ እናንተ የምትገኙበት አይነት ቦታ ላይ ሁኑ እንጂ ይሄ ቲክቶክ ላይ እነ ሀቢባን እነ እከሌን እንደዚህ እያርጋችሁ ላይክ ላይክ እያርጋችሁ ስትሉ፣ ሜኬ ትክክል ነው፣ ሀቢባ ስህተት ናት፣ እከሌ እንደዚህ ነው፣ እከሌ እንደዚህ አርጋለች ትክክል ስትሉ ከመዋእል ቂርአታችሁ ላይ ትኩረት አድርጋችሁ ቂርአታችሁን ተማሩ። ለምን ለእኛ የሚጠቅመን ፍኒ ሀይ ሁሉ ነገር ቢቀር ቁርአናችን የሚጠቅመን ማለት ነው። ስለዚህ ተማሩ ላችኋለሁ። ተስፋ አትቁረጡ። መማር የምትፈልጉ በነገራችን ላይ አናግሩኝ። እምትን ላለሁ ማለት ነው አስገባችኋለሁ ባይሆን አንድ ቀን ቀርቶ ይሄ ሊፍት የሚል አይደለም። እዚሁ የሚሟሟት ወላሂ ብታዪው ቢስሚላ በጣም ሀርፍ ማውጣት የሚያውቅታቸው በጣም ብዙ ልጆች አሉ። ግን ያላቸው ጉጉት ለማወቅ እንደዚህ አይነት ተማሪ ነው እንጂ የምንፈልገው ይሄ ትንሽ እንትን ብሎ አይ እኔ ከብደኛል ምናምን ነገር ብሎ የሚወጣ ተማሪ እና ይህንን